መዝሙር 45 በቅንፍ 46 ለመዘምራን አለቃ ስለ ሚስጢር የቆሬ ልጆች መዝሙር አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው ስለዚህ ምድር ብትነዋወጥ ተራሮችም ወደ ባሕር ልብ ቢወሰዱ አንፈራም ውሆቻቸው ጮኹ ተናወጡም ተራሮችም ከኃይሉ የተነሣ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፤ ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው አትናወጥም፥ እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ምታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቈርጣል፣ በሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላል። የሠራዊት ጌታ ከእኛ ጋር ነው። ያዕቆብ አምላክ መጠጊያችን ነው። መዝሙር 46 በቅንፍ 47 ለመዘምራን አለቃ የቆሬ ልጆች መዝሙር። አሕዛብ ሁላችሁ እጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን። ለርስቱ እኛን መረጠን፣ የወደደውን የያዕቆብን ውበት አምላክ። በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሠ፤ እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፤ እርሱንም ከፍ ከፍ አደረጉት። መዝሙር 47። በቅንፍ በቀንፍ 48 በሁለተኛ ሰንበት የቆሬ ልጆች የምስጋና መዝሙር። እግዚአብሔር ትልቅ ነው፤ በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው፤ እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለን። እንደ ሰማን እንዲሁ አየን በሠራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ ባሕዛብ መካከል ምሕረትህን ተቀበልን። አምላክ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስ ምስጋናህ ነው፤ ቀኝህ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው፥ የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ፤ ለሚመጣው ትውልድ ትነግሩ ዘንድ። ለዓለምና ለዘላለም ይህ አምላካችን ነው፤ እርሱም ለዘላለም ይመራናል። መዝሙር 48 በቅንፍ 49 ለመዘምራን አለቃ የቆሬ ልጆች መዝሙር አሕዛብ ሁላችሁ ይህን ስሙ በዓለም የምትኖሩም ሁላችሁ አድምጡ ዝቅተኞችና ከፍተኞች ባለጠጎችና ድሆች ባንድነት አፌ ጥበብን ይናገራል የልቤም ሐሳብ ማስተዋልን ጆሮዬን ወደ ምሳሌ አዘነብላል በበገናም ምስጢሬን እገልጣለሁ። ኃጢአት ተረከዜም በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸውም ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም፤ ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸው ለውጥ ከብሮአልና ለዘላለምም ቀርቷልና ብልሃተኞች እንዲሞቱ ሰነፎችና ደንቆሮች ባንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይቷል። በልባቸውም ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል፣ በያገራቸውም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሶች መሰል። ይህች መንገዳቸው መሰናክላቸው ናት። ከእነርሱም በኋላ የሚመጡ ባፋቸው እሺ ይላሉ። እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛቸውም ሞት ነው። ቅኖችም በማለዳ ይገዟቸዋል። ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለ ጠግነት የቤቱም ክብር በበዛ ጊዜ አትፍራ። በሞተ ጊዜ ከርሱ ጋር ምንም አይወስድምና ክብሩም ከርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለም ብርሃንን አያይም። አእምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ። መዝሙር 49 በቅንፍ 50 የአሳፍ መዝሙር ያማልክት አምላክ እግዚአብሔር ተናገረ፣ ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል ዝምም አይልም! እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም፣ በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ እስራኤልም ስማኝ ልመስክርብህ። አምላክስ ስኔ አምላክህ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም። የሚቃጠል መሥዋዕትህ ሁል ጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየድን አልወስድም። የምድረ በዳ አራዊት ሁሉ፣ በሺህ ተራራዎች ያሉ እንስሶችም የእኔ ናቸውና የሰማይን አእዋፍ ሁሉ አውቃለሁ የምድረ በዳ አራዊትም በእኔ በኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጥራኝ፣ አድንህም አለሁ፣ አንተም ታከብረኛለህ። ኃጢአተኛውም ግን እግዚአብሔር አለው፦ ለምን አንተ ሕጌን ትናገራለህ? ኪዳኔንም ባፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላህ ጣልህ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ካመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠል ወንድምህን አማኸው፣ ለናትህም ልጅ እንቅፋት አኖር። ይህን አድርገህ ዝም አልሁ፤ እኔ እንዳንተ እሆን ዘንድ ጠረጠርህ። እዘልፍሃለሁ፣ በፊትህም እቆማለሁ! እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል! የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ።